ሁለት ቀኗ እኮ ነው። ማክሰኞ ዕለት ነው እንደዚህ የሆነችው አሉ። ከዛ ፎዚ ያገኘቻት ታዲያ እኮ የመደፈርኩ ታዲያ። ሀያ አራት ሰዓት እኮን ይጠፋል እኮ ውዴ። ደማ ልጅቷ ደግሞ ልጃገረድ ናት። ድንግል ከሆነች እንደዛኛው ጥፍራም ተይዞ ይቀፈደዳል። ያንን ጥፍራም ያስቀፈደድ ነው እኮ እንደዚህ እኮ ነው ደፍሮ። ከዛ እኛዛ ቁጥር ባይሆንስ መሲ ድንግል ባይሆን አሁንስ ድንግል ባይሆንስ አይታወቅም ሳሪ ምን መሰለሽ? ሰዓት አለው እኛ ይዛን ያቺ የተደፈረችው ልጅ ቲክቶክ ላይ ያመጧት። ስንሄድ ማለት ነው ሄድን ፖሊስ ጣቢያ እየሄድን እያመለከትን እያለ ልጅቷን እናቴ ትሙት ወይ እንደ ሰው ሀገር እኮ እንዴት እንደተቀበ ፖሊሱ መጣ። መኪናውን ከፈት አድርጎ ከፈተላት። ራሱ ገቢና አስገባት ይዟት ሄደ። አስመረመራት ወዲያውኑ ውጤት መጣ። ልጁ ስልኩን ገና ጠቅ ሲያረጉት ልጇ ጠገባችን ካቴና ገብቶበት ነው ያገኘነው። ወዲያውኑ ነው የሚያመጡት። ገባሽ? ግን እኔ አሁን እያልኩሽ ያለሁትኝ ያቻውን አሁን አላውቅም፣ ስሜት እያላችሁ እንትን አትበሉ። ከሆነ እንኳን እንደው ከሆነ ካደረጋችሁት እንኳን ልጅ ከመጣ ማለት በቃ እግዚአብሔር ነው የፈጠረው አይደለ? ይኑር ምናልባት ነገ እኮ ይሄ ልጅ ንጉስ ሊሆን ይችላል። በቃ የሆነ ደግሞ እያልተፈለገ ልጅ ቢታየው ጭንቅላቱ ራሱ ስማርት ነው ገብቷሻል? በጣም እንትን ነው የሚሆነው ይሄ በጣም ጎበዝ ተማሪ ነው የሚሆነው፣ ምናምን ምናምን፣ ጥሩ ነው የሚሆነው ይልሽ። ከሁሉም ነገር ማለት ነው አላስፈላጊ የሆነ እርግዝና የሚመጣው። አሁን ሴቶች ነን መፍረድ የለብንም ግን አትፍረዱ። ምን ሲባል እዚህ ጋር ከወንድ ጋር የምትሄጅ ከሆነ የግድ ኮ ማርገዝሽ አይቀርም እራሽን። ስንት አይነት መከላከያ አለ። ልጅ ይወለዳል። በሽታውስ ስንት? ባለፈው አሁን ሲወራ ነበር ዱባይ ላይ ስንት ነው ኤች አይ ቪ የተያዘ ሰው ስንት ሰው ነው ወረቀት የሌላቸው በሆነ አጋጣሚ አሁን ይሄ የይቅርታ ጊዜ ሲወጣ ወረቀት ያሰሩ ሲሄዱ ሴቶች ናቸው። ይሄ በሽታ ተገኝቶ እየተያዙ ሀገር ቤት የገቡ ኤችአይቪ ምን በባህር አይመጣ፣ ዱባይ እንዴት ነው ኤችአይቪ ተመርምረው አይመጡም እንዴ? ከመጡ በኋላ ከዚህ እርስ በርስ እዚህ የተያዙት ነው። አንቺ ቀጮዬ፣ ወይ መድኃኒዓለም አባቴ! አይ በባህር ስለማንመጣ ተመርምረን ነው

እኔ ምን አውቃለሁ። ብቻ ግን እንደዛ እንደዛ በሽታ ማለ በከንፈርም በከንፈር በከንፈርም የሚያዝ በሽታ አለ። ከንፈራችሁ ዝም ብላችሁ አትስጡ። እኔ እንደ አይነት ነው የምመክራችሁ። እግዚአብሔርን በቃ አማች አይመጣም። በሶላ አትደቁ። በቃ ለግ ቢቀርባችሁስ ቢቀርባችሁስ ባለ ሰውዬው ምንድን ያለው እንትሉ እንትን ብሎ ተበልቶበት ምንድን ያለው ወይኔ ባንቱን ባለ ልሳለ እግዚአብሔር በእንሊዳ ሊጸዳደ እንትኑ ቁጭ አድርጎ ሲነሳ የለም እንትኑ ወይኔ ምነው በቀረብኝ ብለዋል። ስለዚህ እናንተም ለአምስት ለስድስት ደቂቃ ስሜት ብላችሁ ሙሉ ህይወታችሁን አታበላች ሙሉ ህይወታችሁ እግዚአብሔር ህይወታችሁን አታበላችሁ። ቀን ለሚያልፍ ስሜት እኔ አላውቅም። አንዷ ምን አለች፣ ስሜታችሁ ሲመጣ በቀዝቃዛ ውሃ ታጠቡ አለች። እኔ ምን አውቃለሁ ስትል ሰማዋት። እዚሁ ሪከርድ ተደርጎ እንደዛም ሊሳቅ መጣ። እንደዛም ታጠቡ እንደምንም በሉ ብቻ። ግን ዋናው ነገር እርግጠኛ ካልሆነ ካልሆናችሁ። አሁን ደግሞ መደፈር በዝቷል፣ መደፈር በዝቷል። እንደ እንትና ዘናይዛችሁ፣ ዘናይዛችሁ ሊደፍረኝ፣ አስቆራረጭ ለአይጥ ነው የሚሰጠው ሸላውን። እስቲ ወንድ ይሞክራኝ ጭራሽ ሊደፍ- አይደለም ሊደፍረኝ በእጅ ሰላም አይለኝም። እሱ ባለፈ ነው ባለፈ ቤታ ያሉ ቤታ ያሉ ዝም ብሎ ሰው አይደፍርም። ባለፈው አይተሻ ልጅ ሲደፍርበት ቆርጣ ይጣለለ ሰውዬ አረሱኮ ብለን ብለን ጠንቋይ ነው ብለዋል። ግን እንኳንም ቆረጡለት እኛ እናምንም ምንም። እኛ ተቆረጠ ብለን በዛው ቀጥለናል። ግን እነሱ ጥንቆላ ነው አሉ፣ እኛ እናምንም ብለን በዛው ሄደናል። አይ እግዚአብሔር በነገራችን ላይ የሚደፍር ማለት ነው። አኒ እኔ አንዳንዴ የተደፈርን ምናም ብለው የሚመጡትን ሰዎች አላምናቸው ለመሰልኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖኖ ፊት ሳያይ ወንድ ልጅ አይጠጋሽም ማርያምን ለምን ለምን እኛ ከወንዶ እኔ አሁን ከሴቶች ይልቅ ወንዶች ጓደኞች ናቸው በብዛት ያሉኝ ለምን አይሳሳቱም ፊት ስለማንሰጣቸው ፊት ሰታችኋቸው ይሄ እብላችሁ አንገትሽን እጅሽን ሲነካካሽ ዝም ብለሽ ከዛ በኋላ እንደፈረኝ አረባክሽ ፈልገሽ ነው የሰጠሽው አይገርምሽም እንደውም እኔ እኮ አላቀሳስርም ብዬ ነው እንጂ እኮ ፈልጋችሁ ነው የሰጣችሁት። ድብደባው እንዳለ ሆኖ ማለት ነው። ድብደባው ያው ለምን እንደደበደባቸው አናውቅም። ነገ ምስጢር እንዳታወጭ ብሎ ሊደበድባቸው ይችላል። ግን ወንድ ልጅ ፊት ሳያይ አይነካሽም፣ የፈለገ ነገር ይሁን። አኒ እርግብ ግቢቱ ላይ ለምን ስሜቱ አይመጣም? ፊት ሰሰጅ ኖ ኖ ኖ ሻሁ ለምሳሌ ላይ ክላስ ታይም ያቺ ምንም የክፍለ ሀገር ልጅ ናሁን ምን አድርጎ ነው የደፈራት እሷን አስለሻል እሷ ራሱ ቤት ዘግቶባት ማስገድዳጅ እሷ ደግሞ እሷ ደግሞ የደፈራት የደፈራት እንዴት እንደሆነ ላስታውስሻ። የደፈራት እዛ ያለችዋ ልጅ እዛ ያመጣቻት ልጅ ምን ትላለች? መጀመሪያ ሰው ቤት ትሰራ ነበር፣ አመጣና ቆንጆ ነበር። አንቺ እኮ እንደዚህ ብትሰሪ እንደዚህ ብትኮ እንደዚህ ብትኮ ብላ የልብ ልብ ትሰጣት ነበር፣ ቆንጆ መሆኗን ምናምን። ላይክ ላይክ ምንድነው የሚባለው? ቡና ቤት እንድትሰራ ምናምን ታደርጋት ነበር ከዛ ሁሉም ነገር እንብም ምርመራ ሳትደረግሽ ዝም ብሎ እንደ ኢትዮጵያ አው ደፍር፣ አደፍር፣ ደፍር። እኔ እኮ አያረጋቸውም እኮ አላልኩም እኮ መጀመሪያ ፊት ሰጥተው ሊሆን ይችላል እንጂ እኮ አልተደራረጉም እኮ አልኩ አይደለም። ግን ደግሞ ሲያደርጉ ወይም ሁለቱም እኩሉ ስሜታቸውን ጨርሰው ሊሆን ይችላል እኮ ማሬ። መጨረሻ ላይ ተጣልተው ሊሆን ይችላል ደፈረኝ ብዬ አወጣለሁ አወጣ ሊሆን ይችላል። እነዚህ እነዚህ የተደፈሩት ማለት ግን በብዛት በብዛት አብዛኛው የሚደፈሩት ሴቶች ማለት ነው። ፊት ሰተው አይደለም ሊኖር ይችላል አይደለም አልልሽም። ፊት ሰተውት ፈቅደውለት የሚሆኑ ልጆች አሉ፣ ግን ዘጠና ፐርሰንቱ ሳይወዱ በግዳቸው ያለ ፈቃዳቸው የሚደፈሩ ሰዎች ነው ያሉት፣ እውነት ለመናገር ምክንያቱም፣ ማንም ሴት ሰሊና ሰሊና እኔም አልጠይቀ አንድ ወንድ አለ መቼስ፣ የማታውቂው ሰይጣን ወንድ መጥቶ አይደፍርሽም እኮ። የምታውቂው አብረሹ የበላሹ የጠጣ ወይም ደግሞ የተገናኘሹ የምታውቂው ነው አይደለም ሊደፍራቸው የሚችለው እንጂ አንድ ሰው መጥቶ ሳያውቅሽ ምን ሳይልሽ ኢትዮጵያ አይደለም ኢትዮጵያ ነው ሳያውቅሽ ምን ሳይልሽ ተደብቆ ሴት መሆንሽን አፍን ወስዶ ደፍሮች ሊመልስ የሚችለው ዱባይ ላይ ገሽ ቢሆንግኝ ልጨርስልሽ፣ ይመጣል አብረሽ ወይ ጃዛ ቤት አንድ ላይ ትሆናላችሁ። አዝማሚያውን ታይዋለሽ እኮ አዝማሚያውን ታይዋለሽ። ይሄ ሰውዬ እንኳን አንቺን ሌላ ሴት እንደሚፈልግ እንኳን አዝማሚያሽን። እንዴ ሴት ልጅ እኮ ስማርት ናት አይደለም ሙሙ። የፈለገን ወንድ እኮ ገና ነገ ምን ያስባል ብላ የምታስብ ሴት ናት። ስለዚህ አዝማሚያውን ታያለሽ። አዝማሚያው ካልተመችሽ ቤት ጥንቅር ብሎ ይወጣል፣ ይቀራል። ነገ የሆነ ነገር ዝም ብሎ መቶ እኮ እግርሽን ክፈች እኮ አይልሽም። መጀመሪያ ጭንቅላት ሲነክቶ እግርሽን እጅሽን ምናምን ነካክቶ ነው የዛኔ በማንከሽከሻ መሀል አናቱን ማለት እንደ ደፈራ ከሆነ ይጅበት ይጅበት